እንዴት ናችሁ ቤተሰቦች? ካላችሁ ወይ አቤል ስፖርት ላይ ትገኛላችሁ። አዳዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሼር እንድታደርጉ ባክሮ ጋብዛለሁ። በእንግሊዝ ፕሪሚየር ሊግ ማንቸስተር ዩናይትድ ጨዋታ አከናውኗል። በዚህ መሰረት እንደተመለከታችሁት ዩናይትድ ከሜዳ ውጪ ከብሬንፎርድ ጋር ያደረገው ጂቴክ ኮሚኒቲ ስቴዲየም መርሃ ግብር በብሬንፎርድ አሸናፊነት የተጠናቀቀ መርሃ ግብር እንደነበር አስተውለናል። ይህም ተከትሎ ሩበን አሞሪም በማንቸስተር ዩናይትድ አሁንም ያልተሳካ ጊዜን እያሳለፉ ከሚገኙ አሰልጣኞች መካከል መሆን የቻሉ ይመስላል። ሶስት ለአንድ በሆነ ውጤት ነበር በብሬንፎርድ ሽንፈትን ያስተናገዱት። አሁን የማንቸስተር ዩናይትድ አመራሮች ውጤት የሚጠበቅ ይመስለኛል። ምናልባት ዩናይትድ መቆየት አለበት የስራቸው ሁኔታ አሊያስ ደግሞ እኚህ ሰው መሰናበት ይኖርባቸዋል የሚሉ ጥያቄዎችም ጭምር መነሳት ያለበት ጉዳይ ይመስለኛል። እሳቸውን በተመለከተ ይሄን ውሳኔ አይደለም ብለዋል። አሁን ባሉበት የስራ መስክም ጭምር ብዙ የመጨነቅ ስሜት ያለባቸው ያለባቸው እንዳልሆነ በደንብ መረዳት የምንችል ይመስላል። ነገር ግን ወደ ኦልትራፎርድ ደርሰው በተከታታይ ጨዋታዎች ሽንፈትን እያስተናገደ እንዲህ አይነት ጊዜን እያስመዘገበ የሚገኝ አሰልጣኝ ፈልጎ ማግኘት በራሱ በጣም በጣም በጣም ከባድ ይመስላል። ሩበን አሞሪም ባለፉት የእንግሊዝ ፕሪሜር ሊግ ጨዋታዎቻቸው በርካታ የሚባሉ ሽንፈቶችን እያስተናግዱ ነው የሚገኙት። እንግዲህ ዩናይትድ በታሪኩ ያለፉት ስድስት ጨዋታዎቹ በአንዱም ማሸነፍ ያልቻለ ቡድን ሆኖ የተመለከትነው ነው። በእርግጥ ኢንዲቪዥዋል በደንብ መወቀስ ያለባቸው ተጫዋቾች አሉ። ነገር ግን እንደ ቡድን ይህንን በኃላፊነት ተረክበው እየመሩ የሚገኙት እሳቸው እንደመሆናቸው መጠን የእሳቸው የቡድን ቅርጽ ደግሞ አሁን ላይ ጥያቄዎች እንዲነሱበትም ጭምር የሚጋብዝ ማንቸስተር ዩናይትድን በሜዳ ውስጥ እያየን እንደሆነ ትልቁ ምሳሌ መሆን የሚችል ይመስላል። ለዛም ነው ዛሬ ያደረጉት የእንግሊሽ ፕሪሚየር ሊግ መርሃ ግብር በፍጹም እንደ ቡድን ለተመለከት ነው ማንቸስተር ዩናይትድ ጨዋታዎችን አሸነፈ ወደ እንግሊሽ ፕሪሚየር ሊግ ኮንሲስተንት ወደሆነ ውጤት የማምጣት ሂደት የሚኖረው ቡድን ነው ለማለት አስቸጋሪ ነው። እንግዲህ ከ1992/93 በኋላ ማንቸስተር ዩናይትድ በታሪክ በጣም መጥፎ አጀማመር እያከናወነ እንደሚገኝ መረጃዎች ይጠቁማሉ። ሲዝኑ ሲጀመር ብዙ ተስፋዎች ነበሩ። ሩበን አሞሪም ብሪያን ኤምቤሞን፣ ማቲያስ ኩኛን፣ ቤንያሚን ሴስኮን በዝውውር አስፈርመዋል። ከዛ ባለፈ ደግሞ ይፈልጓቸውም የነበሩ ተጫዋቾች ናቸው። ግን ያ በሚፈልጉት መልኩ አይደለም ዛሬ በተመለከት ነው የጨዋታ የሜዳ ላይ እንቅስቃሴ ሀሪ ማገር የበላይነት የተወሰደበትን ቅጽበት አይተናል። ይልቁኑ ካልታይ ባይንደር ጋር እንዴት ባለ መልኩ መግባባት ሲያቅተው በዛሬ ጨዋታ ላይ አይተናል። በኤክስጂ ማንቸስተር ዩናይትድ ዛሬ የተሻለ ነበር፣ ነገር ግን ጎሎችን ማስቆጠር የሚችል ቡድን አይደለም። ኦንታርጌት በማድረግ ብሬንፎርድ የተሻለ ነበር። ማንቸስተር ዩናይትድ ዛሬ በፒፒዴ ወይም ፓሲንግ ፐር ዲፌንሲቭ አክሽን በሚባለው መስፈርት የተሻለ ነበር ነገር ግን የብሬንፎርድ ተጫዋቾች ጎል እንዳያስቆጠሩ ማድረግ አልቻለም። እጅግ በጣም አስቸጋሪ በጣም ደካማ የሚባል ምሽት እያስመዘገቡ ከሚገኙ ክለቦች መካከል አንዱ ነበር። ከነዛ መካከል ዛሬ በጣም በጣም ብዙ ትችቶችን እያስተናገደ የሚገኘው ሃሪ ማጓየር ነው። ዛሬ በተለይ ጆርዳን ንደርሰን ከጨዋታ ውጭ ማድረግ ያልቻለበት መንገድ በዛሬው ጨዋታ ላይ እንዲተቹ ምክንያት ከሆኑ ተጫዋቾች መካከል አንዱ ነበር። ዛሬ በተመለከት ነው የሜዳ ላይ እንቅስቃሴ እንዲሁ ሉክሶ ማቲያስ ዴሊክት በዛሬው ጨዋታ ላይ ደግሞ ያሳለፉት የመጀመሪያዎቹ ሀያ የሚጠጉ ደቂቃዎች ምናልባት በእስካሁኑ ቆይታቸው ማሳለፍ ከማይፈልጓቸው የማንቸስተር ዩናይትድ ምሽቶች ውስጥ አንዱ ይመስላል። ብሬንፎርድ ይሄ ነሐሴ 2022 ላይ የነበራቸውን ያ አራት ጎሎችን አስቆጥሮ ማንቸስተር ዩናይትድን ገና በሊጉ የመጀመሪያዎቹ የመክፈቻ መርሃ ግብሮች ላይ የተመለከትናቸውን ጨዋታዎች የሚያስታውስ ምሽት ነበረው። ምክንያቱም 19 ደቂቃዎች ነበረ ቡኑ በዛሬው ጨዋታ ላይ ሁለት ጎሎችን አስቆጥሮ የተመለከት ነው። ከዚህ መነሻ ለማንቸስተር ዩናይትድ በጣም በጣም በፍጹም ሊያስታውሳቸው ከማይፈልጋቸው መርሃግብሮች ውስጥ አንዱ ነበር። ብሬንፎርድ በታሪኩ ለመጀመሪያ ጊዜ በ88 ዓመታት ታሪክ ውስጥ ማንቸስተር ዩናይትድን በተከታታይ ባክቱባክ ያሸነፈበት ምሽትን ነበር ማስመዝገብ የቻለው። ከዚህ ባለፈ ለእኔ አሁን የዩናይትድ ሰዎች ቀስታቸውን ወደ መሰንዘር የሚመጡበት ጊዜ በጣም በጣም እየተቃረበ እንደሆነ የሚሰማኝ ስሜት አለ። ሩበን አሞሪም ቀጣዩ በእንግሊዝ ፕሪሚየር ሊግ ተሰናባቸው የመሆን እድል ካላቸው አሰልጣኞች መካከል የመሆን እድላቸው እጅግ እጅግ በጣም ሰፊ ነው። ለዛም ማሳያው በትልቁ ማንሳት የምንችለው እንግዲህ 17 ጨዋታዎችን ተሸንፈዋል በ32 እንግሊዝ ፕሪሚየር ሊግ መርሃ ግብሮች። ይሄ በፍጹም የትኛውም ሰው እንዲህ አይነት ስታቲስቲክስ የለውም በዩናይትድ እንግሊዝ ፕሪሚየር ሊግ የአሰልጣኝነት ቆይታቸው በጣም ደካማ የሚባል እኮ ነው። ከስድስት የአዌ ጨዋታዎች ዩናይትድ አንዱንም ማሸነፍ አልቻለም። በጣም ደካማ ጊዜን እያሳለፉ ነው የሚገኙት። እንግዲህ ወደ ማንቸስተር ዩናይትድ ከመጡ ከ2024 ጀምሮ ማንቸስተር ዩናይትድ በ21 ጨዋታዎች ቀድሞ ጎል የተቆጠረበት ቡድን ነው እና ቶሎ ጎል አያስቆጠረም ቡድኑ በጣም በተደጋጋሚ በጨዋታ ላይ ማንቸስተር ዩናይትድ ባደረጋቸው መርሃ ግብሮች ላይ ጎሎች የሚቆጠርበት ቡድን ነው እና በፍጹም በጣም በርካታ የሚባሉ ሰዎች ይህንን ታሪክ ትክክል አይደለም ወደ ማለት የመጡ ይመስላሉ። ዩናይትድ ዛሬ ሁለት መቶ በሚጠጉ እንግሊዝ ፕርሚየር ሊግ መርሃ ግብሮች ዩናይትድን በመሩት አጋጣሚዎች ማለት ነው ብዙ ጨዋታዎችን የተሸነፈው ሩበን አሞሪው ነው። እስካሁን ድረስ እንዲህ አይነት ቁጥር ያስመዘገበ የማንቸስተር ዩናይትድ አሰልጣኝ በፍጹም አልነበረም። በስካሁኑ ቆይታ እሳቸውም በፕሪሜራ ላሊጋ በነበራቸው ቆይታ የዚህን ያህል ጨዋታን አልተሸነፉም። 137 ጨዋታዎችን አከናውነው በ14 ጨዋታዎች ብቻ ነበር ሽንፈተን ያስተናገዱት፣ በ14 ጨዋታዎች። ስለዚህ በጣም ጥቂት የሚባሉ ጨዋታዎችን ነበር ከዚህ ቀደም አሰልጣኙ ሽንፈተን ያስተናገደው። 34 ነጥቦችን ነው መሰብሰብ የቻለው ማንቸስተር ዩናይትድ ከ33 ጨዋታዎች። ምናልባት ከነዚህ ጨዋታዎች 99 ነጥቦችን ነበር መሰብሰብ የሚኖርበት ነገር ግን 65 የሚጠጉትን ነጥቦች ጥሏል። በአቬሬጅ ማግኘት ከሚገባው ብዙ ነጥብ ያጣው ነጥብ እጅግ በጣም ብዙ ነው። ከዛ ባለፈ ከ49 ጨዋታዎቹ በ42ቱ በሚጠጉት ማለት ነው ማንቸስተር ዩናይትድ ሴንተርባክ የሚቀየር ቡድን ነው፣ የሚቀያየር ቡድን ነው ያ ማለት ከሶስቱ የእሳቸው የሶስት አራት ሁለት አንድ ከሶስቱ የተከላካይ ስፍራ ተጫዋቾች አንደኛው በተደጋጋሚ የሚቀየር የቡድን ቅርጽን ይዘው ወደ ሜዳ ከሚገቡ ሰዎች መካከል አንዱ መሆናቸውን እያስተዋልን ነው። ነገር ግን በጣም በትልቁ ደግሞ ኮት መደረግ ያለበት ቼልሲን የሚያህል በጣም ትልቅ ቡድን በአቨሬጅ አሁን ካለው የብሬንፎርድ ቆይታ አንጻር በጣም የተሻለውን ቡድን አሸንፈው መጥተው ባክ ቱ ባክ የማሸነፍ ፖሲብል ቻንሳቸው በጣም በሰፋበት ወቅት ላይ ያንን ማድረግ የሚያስችል የሜዳ ላይ እንቅስቃሴ አልነበራቸውም። ዛሬም እንደተመለከትነው ብሩኖ ፈርናንድዥ ፍጹም ቅጣት ምታባክኗል። አዎ ብሩኖ ፈርናንድዥ ይህንን ብቻ አይደለም፣ በጨዋታው ላይ ቢጫ ካርድም ጭምር የተመለከተው ተጫዋች ነበር። ሙሉ ጨዋታውን ጨርሷል። አንድ ቻንስ ክሬት አድርጓል። አንድ ሚስ አድርጓል። አንድ ሙከራ ብቻ ነው ዛሬ በሜዳ ላይ ማድረግ የቻለው አንድ ሙከረ 81 ኳሶችን ነክቷል። ከነዚያ ውስጥ 14ቱ በተጋጣሚ አንድ ሶስተኛ ሜዳ ክፍል ላይ ነበር። ነገር ግን ማንቸስተር ዩናይትድ በሰለፍነው ሳምንት ከቼልሲ ጋር ካደረገው ጨዋታ በኋላ ዛሬ አስገዳጅ ፎርስድ ሰብስቲቲዩሽን ነበረበት። ቦርኖ ፈርናንዴዝን ከየትኛው አማካይ ጋር ነበር በቋሚነት ማስጀመር የነበረባቸው? ማኑኤል ኡጋርቴ። ምክንያቱም ካዜሜሮ በቃይ ካርድ ወጥቶ ስለነበረ፣ አሊያስ ኮቢ ሜኑ ከሁለቱ አንዳቸው መምረጥ ነበረባቸው። ይበልጥ ተጋጣሚያቸው ተጋጣሚን ፕረስ ማድረግ የሚችል አግሬሲቭ የሆነ የጨዋታን መንገድ የሚመርጥ ስለነበረ ካውንተር አታኮችን አማራጭ የሚያደርግ ቡድን እንደነበረ ፊዚካሊቲ ላይ የሚያተኩር ቡድን እንደመሆኑ መጠን ለዛ የጨዋታ መንገድ የሚመቸውን ማኑኤል ኡጋርቴን ወደ ሜዳ ያስገቡበት መንገድ በአንዳንዶቻችን ዘንድ ትክክል ነበር ውሳኔያቸው የሚል አመለካከት ነበር። ነገር ግን ያልሆነ 66 ደቂቃዎችን በሜዳ ላይ ቆይታ አድርጓል ማኑኤል ኡጋርቴ ቆይታ፣ ነገር ግን 43 ኳሶችን ነክቷል። ከዛ ባለፈ ግን ለማንቸስተር ዩናይትድ እዚህ ገባ የሚባል የሜዳ ላይ እንቅስቃሴ አልነበረውም። ፓትሪክ ዶርጉን በተመሳሳይ የዩናይትድ በተለይ የዛሬ ምሽት ሉክሾሙን ሃሪ ማጉየር፣ ፓትሪክ ዶርጉ፣ ማኑኤል ኡጋርቴ ሌሎቹም ተጫዋቾች ኦቨሮል ከተመለከት ናቸው በጣም በጣም ደካማ ነበሩ ኢቨን ብሪያን ቤሞ እስካሁን ድረስ በማንቸስተር ዩናይትድ ያለሱ መዘገቡን ወረስት የሚባለውን ቆይታ ያሳለፈው በዚህኛው መርሃ ግብር ነበር። በዘጠና ደቂቃ ውስጥ ሶስት ቻንሶችን ክሬት አድርጓል። ከዛ ውስጥ አርባ አራት ኳሶችን ነክቷል። ነገር ግን በፋይናል ሰሩ የነካቸው ያቀበላቸው ኳሶች አራት ብቻ ነበሩ እና ይሄ ደግሞ ጥሩ አልነበረም ከብሪያን ቤም አንጻር፣ እንዲሁም ዛሬ በሜዳ ውስጥ ከነበሩ የዩናይትድ ተጫዋቾች ጥሩ የተሻለ የነበረው ቤንያም ሲያስቆ ነበር። ቢያንስ ቢያንስ የመጀመሪያ ጎሉን አስቆጥሯል። ያ ጎል ደግሞ ዩናይትድን ወደ ጨዋታ መመለስ የሚችል ሰፊ እድል የነበረው ጨዋታ ነበር ለማንቸስተር ዩናይትድ ዛሬ የተመለከት ነው። ነገር ግን ወደ ጨዋታ ሲስተም መምጣት የሚችለውን ቡድን ከመመልከት ይልቅ ይልቅ እየቆየ ወደ ይሄ የአቻ ውጤት እንኳን ለማስመዝገብ በጣም ቅርብ የነበረውን ቡድን አይደለም እና ዩናይትድ በጣም ፍረስትሬት እያደረገ የሚገኝ ቡድን እንደሆነ ግን በደንብ እየተመለከትን ነው። እንዴት ከ33 ጨዋታዎች በዚህን ያህል የጨዋታ ቁጥር ቡድን ሊሸነፍ ይችላል? አሁን ጫናዎች በደንብ እየበረከቱባቸው ነው የሚገኙት ብለዋል። ከዚህ ቀደም አይ ኖ አሁን የተከተልኩት የሚገኝ የጨዋታ መንገድን በፍጹም አልቀየረም። ሪሊ አንድ አሰልጣኝ እንዲህ ውጤት እያጣ በሚገኝበት ሰዓት ላይ እንዴት ነው የጨዋታ ፍልስፍና ነው ላይቀየረ የሚችለው እና የሰር ጂም ራትክሊፍ አስተዳደር በጨዋታው ላይ እንደተመላከተ እንደ ጄሰን ዊልኮክስ አሉ እኔ ይህንን በተለይ ከዚህ ቀደምም ራሳቸው ሰር ጂም ራትክሊፍ ኦልትራፉድ በተለይ ካሪንግተን ልምምድ ማዕከል ላይ ተገኝተዋል። አንዳንድ የመረጃ ምንጮች እንደሚጠቁሙት ከሆነ ጥቂት የሚባሉ በቁጥር በወል የሚታወቁ የጨዋታ ብዛቶች ተሰጥቷቸዋል አሰልጣኙ በውጤት ደረጃ ቡድኑን ወደ ውጤት ማምጣት የማይችሉ ከሆነ ስንብት ሊገጥማቸው እንደሚችል መልበሻ ክፍሉ ዩናይትድ ጥሩ አይደለም። ይሄ የማቲያስ ኩኛ ሀሳብ በደንብ የሚያረጋግጥልን ይመስለኛል። ዊኒድ ሊደርስ ብሏል። ማንቸስተር ዩናይትድ መሪ ያስፈልገዋል። እና አንዳንዴ ደግሞ በሜዳ ውስጥ በፍጹም የሚጠብቁትን ነገር እየተመለከቱ እንዳልሆነ እሱም ሀሳቡን አጋርተዋል። እና ለማንቸስተር ዩናይትድ አሁን ኢቨን የፍጹም ቅጣት ምት የሚመታው ተጫዋች መቀየር የለበትም ወደሚል ጥያቄም ጭምር እያዘነበለ ያለ ይመስላል። አንዳንድ መረጃዎችን የተመለከትኩኝ ይገኛለሁ። ከነዚያ ውስጥ አንዱ በዚህ ሰዓት ላይ በስራ ላይ የማይገኘው ዣቪ የቀድሞ የባርሴሎና አሰልጣኝ እንዲሁም ተጫዋች የነበረው በማንቸስተር ስር በእጩዎች ውስጥ ከሚገኙት መካከል አንዱ የመሆን እድል አላቸው ተብሏል። በ17 ሽንፈት በሰባቱ አቻ ውጤት በዘጠኝ ጨዋታዎች ብቻ አሸንፏል ሩበና አሞሪም ካሸነፉት ጨዋታ የተሸነፉት ጨዋታ በእጥፍ ይበልጣል። እንዲሁ በአቻ እንኳን ያጠናቀቁት ጨዋታ ውጤት ካመጡበት ጨዋታ ሊቀራረብ የሁለት ጨዋታዎች ውጤት ብቻ ነው ልዩነት ያለው። እንዴት ነው የዚህን ያህል ዶግማቲክ ሆኖ አንድ ቡድን ሊቆይ የሚችለው? ተመልከቱ። ዛሬ በእንግሊሽ ፕሪምየር ሊግ ኖቲንግሃም ፎረስትን ያስተናገደው ሰንደርላንድ ጨዋታውን አሸንፏል። የዛ ቡድን አሰልጣኝ የሆኑት ሬጂስ ሌብሪስ ዛሬ ሌላ ጨዋታቸውን ባክቱ ባክ አሸንፈዋል እና ስድስት ጨዋታዎችን አድርገው ከሩበን አሞሪም የተሻለ ጥሩ ጊዜን እያሳለፉ ነው ማለት ነው ፕሪሚየር ሊጉ ላይ። ከዚህ መነሻ ለሩበን አሞሪም አሁን ላይ ያሉት የፕሪሚየር ሊግ ቆይታቸው እጅግ በጣም አስቸጋሪ ነው። ምናልባት የስንብት ደብዳቤ ደርሳቸዋል ተብለው ከሚጠበቁት ውስጥ አንዱ ይመስላሉ። እና 51 በመቶ በሚሆነው እሳቸው በመሯቸው ጨዋታዎች ላይ ማንቸስተር ዩናይትድ ነጥብ አጥተዋል። ይሄ ደግሞ ለእሳቸው አይ በፍጹም አልቀየሩም ብለው ለሚሉት ፍልስፍናቸው ዋጋ ሊያስከፍል እንደሚችልም ጭምር እጅግ በጣም አስቸጋሪ የመሆን እድሉ እጅግ በጣም ሰፊ ነው። እንግዲህ መልበሻ ክፍሉ ላይ ቅድም እንዳልነው በሆኑ አጋጣሚዎች ላይ ፍራስተሬት እያደረገ የሚገኝ ቡድን እንዳለ አንዳንዶች ሀሳቦቻቸውን ያነሳሉ። ከዛ ባለፈ ደግሞ አንዳንዶች እንደሚጋሩት ኖ የጊዜ ጉዳይ ነው ነገሮች ይስተካከላሉ የሚል ሀሳብንም ጭምር የሚያነሱ ሰዎች አሉ። ግን ዩናይትድ ለዛ ቅርብ የሆነ ቡድን አይመስልም። ባክቱ ባክ ለማሸነፍ በጣም እየታገለ የሚገኝ ቡድን እንደሆነ ግን እየተመለከተ ነው። ለምሳሌ ከቼልሲ ጋር ጨዋታውን ከማሸነፉ በፊት በማንቸስተር ሲቲ ሶስት ለባዶ ሽንፈትን ነበር ያስተናገደው። ከዛ በፊት በርንሌን ሶስት ለሁለት አሸነፈው ነበር። እሱም በጭማሪ ደቂቃ ፍጹም ቅጣት ምት ማግኘት ነበረበት። ከዛ በፊት ከግሪምሲቪ ጋር አቻ ውጤት ነበር ያስተናገደው። ከዛ በፊት ከፉልሃም ጋር በሊካፕ መርሃ ግብር ኖ በፕሪምየር ሊግ የአቻ ውጤት ነበር የነበረው። ከዛ በፊት ደግሞ በአርሰናል ሽንፈትን አስተናግዶ ነበር ሊጉን የጀመረው። ነገር ግን እስካሁን ድረስ እየተመለከተ ነው የሚገኘው። ማንቸስተር ዩናይትድ በአርሰናል በተሸነፈ በጨዋታ ሊያስመዘገበውን አይነት የሜዳ ላይ እንቅስቃሴ እስካሁን ድረስ ሊያስመዘግብ አልቻለም። ነገር ግን ተመሳሳይ አይነት ፓተርኖችን እየተመለከተን ደግሞ እንገኛለን። ሜቢ ለምሳሌ በዛ ጨዋታ ላይ ሎክሾ፣ ማቲያስ ዴ ሊክት፣ ሌኒ ዮሮ ነበር በቋሚነት የጀመሩት ዛሬ ደግሞ ቀይረውሳል ይህንን ላይናፕ። ስለዚህ ባክሰሪዎቻቸው በተደጋጋሚ በሚጫወቷቸው መርሃ ግብሮች ላይ የማንቸስተር ዩናይትድ ባክሰሪ የትኛው ቀዳሚ ምርጫ ውስጥ እንደሚገባ እርግጠኞች አይደለንም ማለት ነው። ሾዴሊክት ዮሮ አሊያስ ደግሞ በተደጋጋሚ እየተመለከት ነው እንደሚገኘው ዛሬም እንዳስተዋል ነው የቡርኑ አንዳንዴ ሄቨን ማጓየር ፌድሪክሰን ሲጠቀሙ የተመለከትንባቸው አጋጣሚዎች አሉ። እንዲሁም ደግሞ በተመሳሳይ ከቸልሲ ጋርን በነበረው ጨዋታ ላይ እንዲ አይነት ተለዋዋጭ ባህሪ የነበረው ዴሊክት ማጓየርና ሾን ወደ ሜዳ ይዘው የገቡባቸውን አጋጣሚዎች እየተመለከት ነው። ይሄኛው ቡድን ግን አሁን ላይ አዲስ ማናጀር የመፈለጉ ዕድል በጣም ሰፊ ይመስላል እና ለሩበን አሞሪ የዩናይትድ ቆይታ ምናልባት በክሪያቸው ውስጥ ብዙ ነገሮቻቸውን ሊያበላሽባቸው የሚችል የመሆን እድሉ እጅግ በጣም ሰፊ ነው እና ከዌስተም ዩናይትድ ግራም ፖተር መሰናበት በኋላ ቀጣይ አሰልጣኙን የማሰናበት እድል አላቸው ተብለው ከሚጠበቁት ውስጥ የመሆን እድላቸው በጣም በሰፊው የሚነሳው የሩበና ሞሪም ቆይታ ነው። 272 በመቶ ብቻ ማንቸስተር ዩናይትድ በሳቸው ስር የማሸነፍ ስኬት አለው። 39 ጎሎችን አስቆጠሩ፣ 53 ኮንሲድ አድርገዋል። በእጥፍ ከዚ ባለፈ 14 የግብ ዳዎች አሉባቸው። 34 ነጥቦችን ነው ማስመዝገብ የቻሉት እና የሩበን ቆይታ ነገሮች በሚፈልጉት መልክ እየተጓዘላቸው እንዳልሆነ በደንብ ያሳያሉ። ዛሬም የጂቴ ኮሚኒቲ ስቴዲየም መርሃግብር ለዚህ ትልቁ ፋክተር የነበረ እንደነበር በጣም በትልቁ ማንሳት የምንችለው መርሃ ግብርን ከሜዳቸው ውጪ አከናውነው ተመልሷል። ሪሊ ዩናይትድ ይህንን እየታገሰ እስከ ቀጣይ ውጤት እስከሚያመጡ ድረስ የሚታገሳቸው ይሆናል። በጣም በትልቁ ከሚጠበቁ ጉዳዮች መካከል የመሆን እድሉ እጅግ በጣም ሰፊ ነው። ነገር ግን በቶሎ ውጤት የማምጣት ቻንስ ወይም ለዛ በጣም የቀረበውን ዩናይትድን ከመመልከት ይልቅ ውጤት እያጣ የሚሄደውን ማንቸስተር ዩናይትድ የመመልከቱ ጉዳይ በጣም እየሰፋ ያለ እንደሆነ በደንብ በደንብ መረዳት በምንችለው ልክ እያስተዋለን እንገኛለን ሜዳ ላይ በምናየው የዩናይትድ ቆይታ የኮንቪንክ ኬለር አስደናቂ ብቃትም መደበቅ ያለብን አይመስለኛም። ከዚህ ቀደም በተመሳሳይ ብራያን ሃርዲ እንዲሁም ደግሞ የኤንዞ ሌን የፍጹም ቅጣት ምቶችን ነው ማደን ያልቻለው። ከዛ ባለፈ የኬሊያን ምባፔ አዳም አርምስትሮንግንም የፍጹም ቅጣት ምቶች አድኗል። ይው ግብ ጠባቂ እና ብሩኖ ፈርናንዴስን በተመለከተ ምንድን ነው ቀጣዩ በማንቸስተር ናይትድ በኩል የሚጠበቅው? ምናልባት በዚሁ መልኩ የፍጹም ቅጣት ምቶችን እየመታ የሚቆየው ተጫዋች የመሆን ቻንስ ይኖረዋል። አሊያስ ዩናይትድ ሌላ የፍጹም ቅጣት ምትን የሚመታን ተጫዋች የመቀየር እድል ይኖረዋል። ምናልባት ብሪያን ምበሞ አሊያም አማድ ያሉ በዚህ ጨዋታ ላይንን ቻንስ የማግኘት እድል ሊኖራቸው ይችላል። ነገር ግን ዩናይትድ የሆኑ ሽግግሮች ላይ ብቻ የሚገኝ ቡድን እንዳልሆነ በደንብ እየተመለከተን ነው። የውጤት ማጣቱ በጣም በጣም ተንሰራፍቶ እየተመለከተን ነው። እና ሩበን አሞሪም ጋር እያጠሉ ያሉት ጥላዎች ሜይ ቢ ቀጣይ ለስነበት በጣም የሚቃረቡት የእንግሊዝ ፕሪሚየር ሊግ አሰልጣኝ የመሆን እድላቸው ኦልሞስት ሰፊ ነው እና አላውቅም ምናልባት ለሩበን አሞሪም በዩናይትድ ቤት ውስጥ እያሳለፉት የእግር ኳስ ካሪራቸው እንደ ሌሎች አሰልጣኞች ቀጣይ ስነበት የሚደርሳቸው የመሆን ቻንሱ ከለካ ነው አሁን ላይ ከ50 በመቶ ከፍ የሚል ይመስላል። እና ምን አይነት ቆይታ ይኖራቸዋል አናውቅም። አሁን ግን ለእንግሊዝ ፕሪሚየር ሊግ ምናልባት በፉክክርም ደረጃ እንኳን ከተመለከት ነው ዩናይትድ ፍጹም እየራቀው የሚገኘው ቡድን ነው። አስራ አራተኛ ደረጃ ላይ ይገኛል። ስድስት ጨዋታዎችን አከናውነው በሁለቱ አሸንፈዋል፣ በሶስቱ ገና ካሁኑ ተሸንፈዋል፣ በአንድ ጨዋታ ወቱ ሰባት አስቆጥሮ 11 ተቆጥሮበት አራት የግብ ዕዳ ይዞ በሰባት ነጥቦች አስራ አራተኛ ደረጃ ላይ እንዲቀመጥ ሆኗል። ምናልባት ከዩናይትድ በታች ጨዋታዎችን ያከናወኑት ኒውካስል ገና ሲጫወት ከዩናይትድ በላይ ይሆናል ስለዚህ ዩናይትድ ወደ 15ኛ ደረጃ ላይ ይወርዳል። ኖቲንጋም ፎረስት፣ በርንሊ፣ አስቶን ቪላ፣ ዌስት ሃም ዩናይትድ እና ወልፍስ ብቻ ናቸው ከማንቸስተር ዩናይትድ በታች የሚገኙት። ለሩበን አሞሪም ምናልባት ቀጣዩ አስፈሪው የሚባለው የእግር ኳስ የማኔጅመንት ኬሪራቸው በጣም በጣም በወረስት በሆነ ሴናሪዮ እየቀጠለ ነው የሚገኘው። ምን እንጠብቃለን በቀጣይ ከምንመለከታቸው ጉዳዮች ውስጥ ቀዳሚው የሚሆን ነው።